አምስት የንግድ ፕሪንሲፕል አስቀመጡ። ያውን ባለሀብቶች የሚጠቀሙት የመርህን ኩንቱ ኡአልጃል አምስቱን ወጣቶች መዝግቡት። ኩንቱ ኡአልጅ የንግድ ሕጎቹን ተመልከቱ። ኩንቱ ኡአልጅ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው። ስራ ሙሉ ለሙሉ ለሰራተኛ አይሰጥም። እየሰፋብ ሲሄድ ነው ደልጌት የምታደርገው ወደታች የምታሻግረው አንተ መሸፈን የምትችለውን አንተ ነው መሸፈን ያለብህ። ሰው እጅ ላይ ስራ ይጣል፣ ሲበዛ ደግሞ ሰው እጅ ላይ ይመጣል። ግዴታ ይላል። ትክክለኛ ሰው ትክክለኛ ቦታ ታስቀምጠዋል። ኩንቱ ኡዓልጅ የስራውን ችግር ገብቼ እኔ ነው ለመፍታት የምጥረው። መሬት ሊቆምብህ ይችላል፣ ንግዱ ሊቆምብህ ይችላል። ሰራተኛ ብቻ አትልክም፣ ገብተህ እንደ ባለቤቱም ይፈታው ይላል። ያወጣኸው ዕቅድ በትክክል መፈጸሙን መከታተል የባለቤቱ ኃላፊነት ነው። ያወጣው ፕላን አለ የመጨረሻ የማኔጅመንት ፕሮሰሱ ኮንትሮሊንግ ነው። በትክክል በቅዱ መልክ ዷል መከታተል አለ ኩንቱ ልጃል ስራውን ራሴ ነው ምገባበታል። ሲሰፋ ነው ለሰው የምትሰጠው። ወኡነም እያል ስራው ያመጣልኝን ትርፍ ወደ ስራው መልሰዋል። ብዙ ሰው አይታችሁ ከሆነ አንድ ሞቅ ያለ ትርፍ ሲያገኝ ብሩን አውጥቶ ወይ መኪና ላይ ይጥለዋል ወይ ቤት ላይ ይጥለዋል። ስራው ገንዘብ ሲራብታ ይዋለ ስራው እዛው ላይ ነው የመመልሰው። ትንሽ አንስቸ ወኡነሚ አለ ዑስማን ኢብኑ ዐፋን። ሶስተኛ የንግድ መርሁ ላአዝደሪ ሪብሓን አለ ትርፍን አላቃልልም። በተገኘው ትርፍ ሽጠው ይወጣሉ። ሰይድና ዑስማን መርሃቸው ይሄ ነው። ትንሽ ነው ትርፉ፣ እስኪጨምር ይቆይ አቋም የላቸው። ማገላበጥ ነው ዑስማን የንግድ ፕሪንሲፕላቸው ስታስገላብጥ ጥሩ ገዥ ታገኛለህ። በትንሽ ትርፍ ትትሸጥ አዲስ ደንበኛ ታገኛለህ። ኦልድ ስቶክ ያስቀመጥከው የወጣና አዲስ ትከታለህ። የዑስማን የንግድ መርህ በተገኘው ትርፍ ማገላበጥ ነው። በማገላበጥ ውስጥ ገንዘቡ ይንቀሳቀሳል፣ ንግዱ ይንቀሳቀሳል፣ አዳዲስ ደንበኛ ታገኛለህ። እነዛ እስኪጨምር ብሎ የያዙ ሰዎች እስኪሸጡ አንተ ጨርሰ ወጥተሃል። ቃል ለአስደሪ ሪብሐን ትርፍን አላቃልም የተገኘው መሸጥን የዑስማን አራተኛ የንግድ መርሃቸው ላ አሽተሪ ሸይኸን፣ ያረጀን አልገዛም። ማርኬቱ ላይ የጠገበ ማርኬት ይኖራል፣ እሱን አልገዛም። ከትንሽ ይገዙትና አፋፍተው ነው የሚሸጡት። አሊያም ደግሞ ጊዜ የወጣበት ለምሳሌ ክረምቱ ሲወጣ የክረምት ጃኬት አታመጣም። ብዙ ነጋዴ አይታችሁ ከሆነ ቴምር ይጭናል። ቴምሩ የሚደርሰው ግን ሮመዳን ከወጣ በኋላ። አርጅቷል ማርኬቱ ማለት ነው። ብዙ ጊዜ ከረመዳን በኋላ ይገባባቸውና አንዋር መስጂድ ላይ አንዳንድ ቆርቆሮ እያረገ ይቸረችራል አይደል? ያለንበትን ለመነገራቸው ከምር ያሰበ ሰው ወጣት እያለን ያመጣው ረመዳን ሳይገባ ላ አሽተሪ ሸይኸን ያረጀን አልገዛም፣ ገና ወጣት የሆነ አፍላ የሆነ ማህበረሰቡ የሚፈልገው አፋፍተው ሊሸጡት የሚችሉት ይሄ ኡስማን ብን አፋን የንግድ ሳይንስ ነው። አምስተኛ አጅሉ ረእስ ረእሰይናል ንግድ ላይ አንድ ቦታ ብሬን አላፈሰብ እበታት ነዋል። ለምሳሌ አንድ መሬት ሁለት ሺ ካሬ ሁለት መቶ ሚሊዮን የሚሸጥ ከሆነ አንድ መቶ ሚሊዮን ሌላውን አንድ መቶ ሚሊዮን ከሁለት ድንገት አደጋ ቢገጥሞ ብር ታስሮ አይቀርም። ለምሳሌ ሪል እስቴት ላይ ያሉ ሰዎች መሬት ይገዙና ያ መሬት መገንባት ሲጀምሩ ወይ መንግስት ያቆመዋል፣ የሆነ ጉዳይ ይኖርበታል ወይ ወራሾቹ ይመጡና ያስቆመዋል። ብርህ ታስሮ ለዓመታት ሊቆም ይችላል። ወጣህ ማለት ነው። ከማርኬት ገንዘቦችን እከፋፍላቸው ነበራለን። ንግዱ ላይ ዘመኑ ኢኮኖሚስት የሚጠቀሙት የዑስማንን ሕግ ነው። ዶም ፑት ኦል ዩር ኤግስ ኢንዋን ባስኬት፣ ሁሉን እንቁላልህን አንድ ባስኬት ላይ አታርጋሉ። መጡና ምን ነው የተወሰነው፣ ቢሰበር፣ ሌላው እጅ አለ፣ ትንቀሳቀሳል፣ ሰርቫይቭ ታረጋለ። የተበደርከው ብድር ሊኖር ይችላል፣ ከዚህኛው ትከፍላለን ስራ አይቋረጥም ማለት ነው። እነዚህ አምስቶች የሰይድና ዑትማን እብኑ አፋን የንግድ መርሆች ነበሩ።